ለረጅም ጊዜ በየቦታው ልማት ሳይ፣ ለውጥ ሳይ፣ ውጤት ሳይ ፈጣሪ ይመስገን ስል ሰምታችሁ ታውቃላችሁ። ዛሬ ግን ያ ቋንቋን ውስጥ የለም። ሌሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም ይቅር በለን ነው፣ ውስጤ እንደዛ ይሰማኛል። ይቅር በለን አንተ፣ ውሃውም ሰታል መሬቱም ሰታል ጫካውም ሰታል የቀረብን ነገር የለም ይህን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና እባክህን ይቅር በለን። ተቆጥተ ደግሞ እንደዚያ ሰነፍ አርሶ አደር ማሳችንን ዝናብ እንዳይወስደው፣ ምህረት ይብዛልን ብቻ ነው ጥያቄ ዛሬ። ምክንያቱም ለማመስገን ብቃቱ የለኝም። እዚህ ሁሉ ነገር ላይ ተኝቼ በሴፍቲኔት የሚኖር የሚራብ ህዝብ፣ ዜጋ ሆኜ ፈጣሪ ይመስገን ይህን ስለሰራ እንምልበት ቋንቋ አንደበት የለኝም። ምህረት ብቻ ነው። ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለምን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። የሱ ምሕረት ከተገኘ፣ እኛ ከተጋን ግን ውጤት ይመጣል።